ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የእውነት ለመናገር በዚህ ልጅ ባልመጣ በጣም ደስተኛ ነኝ። ነገር ግን ያወራው ነገሮች ማለት ነው በጣም ነው የሚያናድደው፣ የዛሬ ማለት ነው። እና ስለዚህ መጥቻለሁ ልንገራችሁ። ምን አለ መሰላችሁ ማለት ነው በጣም የሚወዱት የሚያፈቅሩት ሰዎች አሉ ስለዚህ ወደ እነሱ ትሄዳለህ። ከእሷ ጋር ምን ትሰራለህ ና እያለው ነው። ለአብሬሽ ማለት ነው። ገባቸው አደለ? ምክንያቱም አብርሃምና ሩታ የሆነን ለመናገር ሁላችንም እናቃለን። ሰውን ለማሳደግ በዚህ ልክ እንደሚረገጡና በዚህ ልክ እራሳቸውን እንዴት እንዴት ልበላችሁ ማለት ብዙ ጊዜ ሰውን ለማሳደግ ነው እነሱ የሚረገጡት። ገባቸው አይደል? ትዳራቸው ዝቅ የሚያደርጉት ማለት ነው። እና ይሄ እንኩሮ ደግሞ ይሄ ጫታሙ ደግሞ አፋለኝ ብሎ ምን አለ መኪና እየገዛ ነው ወርቅ እየገዛ ነው አለ ማለት ነው። አንተ ስማማ ወርቅ ከመግዛት በላይ መኪና ከመግዛት በላይ ቅድሚያ ባል መሆን ይቀድማል። አንተ ጭንቅላት ባዶ ስለሆንክ ተምሬያለሁ ትላለህ፣ ግን አልተማርክም። ድንገር ማለት ነው አልተማርክም እስከ አስር እንኳን አልተማርክም፣ ልንገር። ስለዚህ አፋለኝ ብሎ ዛሬ ወርቅ እየገዛ ማኪና ገዝቶለታል። እሷን ለማስደሰት የማይሆን ነገር የለም። ነገር ግን እሷ ደሞ የሰውን ወሬ ትሰማለች። ትስማ ትስማ፣ የሰውን ወሬ የሰውን ወሬ ደሞ እየሰማች አለው ማለት ነው፣ እሱ በሚሰራ ስራዎች ነው የሆነ ፍንጭ ስላገኘች ነው እየሰማች አለች ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ ሩታ አብሪ ያብርሽ የሆነ ነገር ቢሰራ የሰውን ወሬ ሰምታ አይደለ? ልንገራችሁ ማለት ነው ገባችሁ አደለ? እሱ በሚሰራ ስራዎች ወይም ደግሞ እንደዚህ ሆኝና ስሪ በማለት እሷን ለማሰደብ እሷን ለማስወቀን ነው። ከዚህ በፊትም አይታችሁ ከሆነ ሩታ ካልተሰደበች ሲጀመር ድራማው የሆነ እንጃ አላቅም ስታይል አይመጣውም፣ ይሁን አላቅም በሚፈልጉት ሁኔታ አይሄድም፣ ይሁን አላቅም ገባችሁ አደለ? ሁሌ የሆነ ነገርን ሲሰሩ ሁሌ በቃ ሩታ መሰደብ አለባት። ገባችሁ አደለ? ሩታን የሆነ እንዴት ነው ማስወቀጥ አለባቸው ማለት ነው። አፋለኝ ብሎ ይሄ ጫታሙ ማለት ነው አፋለኝ ብሎ መኪና እየገዛ ነው፣ ወርቅ እየገዛለት አሁን እኮ ነው የገዛላት አሁን አሁን ይሄ ሶስት ቀን ወይንም አራት ቀን፣ የት ነበረ? ዘጠኝ ወር ሙሉ አርግዛ ስትሰቃይ የት ነበረ? አንተ ራሱ አንድ ነገር ብለህ ታውቃለህ? ሁሌ ከአብርሽ ቂጥቂጥ ስር ነው የምትሄደው ማለት ነው ገባ አይደለ ስለዚህ ከሩት የሆነ ሩታን ለመውቀስ ወይ ደግሞ ሩታን ለማውራት አንተ አፋለኝ ብለ ሲጀምር፣ ሞላር ራሱ መኖር ራሱ ነው። በጣም ነው ገረመኝ። የሆነ ለመናገር ደፋር ነው በጣም ይሄንን አለማደንቅ አልችልም። አደንቀ አለ በጣም ማለት ነው ደፋር በመሆን እና ሩታን ለመናገር መብቃት ማለት ነው። ገባ አይደል? አንተ አፋለኝ ብለ ሩታን ለመናገር ወይ ደግሞ ሩታን ለመውቀት መነሳት። ገባ አይደል? አንተ አብርሃም ማለት የሚያፈቅሩና የሚወዱ ሰዎች እንደ ሩት ይሆናሉ። ንገረኝ እስቲ ማለት አብርሃምን ኬት እንዳነሰች ሩታ እኮ ናች። ሄርሜላ ናች እንዴ? ሄርሜላ አሁን መታ ነው እንዲ። ስለምታፈቅረው ስለምትወደው ወደ ለዛኑ ራስን ልታጠፋ ጫካ ውስጥ የገባሁ ነው እንዴ? አብርሃም ስለተበሳጨ ነው ወይስ ሩታ የሰው ወሬ ስለሰማች ነው? አልገባኝም፣ አልገባኝም። ለምን ነበረ አብርሽ ሩታ ወደ አዲስ አበባ ቤተሰቦቿ ጋር ልትሄድ ስትል ማለት ነው፣ በፊት ድራማው ላይ ማለት ነው። ገባቸው አይደለ? አብርሃም ገመድ ይዞ ወደ ጫካ ሮጦ ነበረ። ትዝ አላችሁ? ቤተሰብ የዛ ሳትን ነበረ፣ ይሄኛው ገመድ ይዞ ጫካ ውስጥ ገብቶ ነበረ። ለምን ነበረ የሮጠው? ሩታ እየሰወረ ስለሰማች፣ ለአብርሃም አግዞ አብርሃም ወንድሜ እየተበሳጨ ነው ወንድሜ፣ አልተሳካለት ምናምን ብሎ ነው። የእውነት ጓደኛ ማለት እኮ ማለት ነው እስከ በቀን እንዴት ልበላችሁ እስከሚሄዱ ድረስ እየተጓዘ ለሚስቱም ለባልየውም ጥሩ ነገርን እየተመኘ መካከል ላይ መሆን ነው እንጂ። ይሄ ጫታሙ ደግሞ ከባልየው ጎን ሆኖ ሚስትየውን ተዋት፣ አንተን እንዴት ነው? አንተን የምታፈቅር ሴት እኮ ብዙ አሉ። አንተን የምትወድ እኮ ብዙ ሴቶች አሉ። ለምንድነው ከሚስት ጋር እንደዚህ የምትሆነው? እሷ የሰው ወሬ እየሰማች ምናምን ብለው መናገር የሚችለው ነገሩኝ፣ እስኪ ማን ነውና ነው በእናንተ ህይወት ውስጥ በባልና በሚስት ህይወት ውስጥ ገብቶ። አንተ የሚወድ ሴቶች አሉ፣ የሚወዱ ሰዎች አሉ ስለዚህ ወደ እነሱ ሂዱ፣ የሚል ማለት ነው። ማን ስለሆነ እስቲ ነገሩኝ እስቲ፣ ቤተሰብ ማለት ነው። ማን ስለሆነ ነው እሱ የእናንተን ውሳኔ ወይም ደግሞ በባልና በሚስት ገብቶ፣ የእውነት ጓደኛ ነው ይሄ? እንደዚህ የሚያደርገው ጓደኛ ነው ባይሆን ማለት ነው ሊያስማማቸው ይሞክራል። ገባቸው አደለ? አይኖ አቃለው። እሩታም ሆነ አብርሽም ሲጀመር ሁለቱም የሰው ወሬ ይሰማሉ። ገባቸው አደለ? እ ባይሰማማ ነበረ ሩታን ጥለዋት አይሄድም እስከ አሁን ዘጠኝ ወር ሙሉ አሁን ገና ቡታጀራ ከገባች ታውቃለችሁ። የሩታ እርግዝና ሲጀመር ዘጠኝ ወር ካለፈ በኋላ ነው የወለደችው አይደል? ሁላችንም እናውቃለን። ገባችሁ አይደለ? ስለዚህ ዘጠኝ ወር ሙሉ ከእሷ ጋር ሳይኖር ቡታጀራ ላይ ልብስ እየገዛ ምናምን፣ ምናምን ፕራንክ እያደረገ ወይ ለራሱ ቪዲዮ ሲለ አብርሽ ሩታን እያመጣት ምናምን እያዛጋት ነበረ። ማረፍ እራሱ አልቻለችም። ቡታጀራ መጣ ማለት ነው። ገባችሁ አይደለ? በዛ ቅስበት ነው በቃ ከሩታ ጋር መስማማት ምናምን የጀመሩት እንጂ ያ ቀን ሁሉ ዘጠኝ ወር ሁሉ ስታለቅ ስትበሳጭ ብቻዋን ስትሆን ማለት ነው የእውነት ነበረ ደግሞ የሚያስለቅሳት ልንገራችሁ። እዚህ ግን ድራማ ራሱ ቢሆን ልንገራችሁ፣ ድራማ ይሁን አይኖ አቃለሁ፣ ድራማ ነው። ነገር ግን እርጉዝ ሴት በዚህ ልክ ማስለቀስና በዚህ ልክ እንደዚህ ማድረግና በዚህ ልክ መገፋት፣ በዚህ ልክ ማሰደብ ደግሞ ጥሩ አይደለም። ገባችሁ። ሲጀመር የሰው አፍ ጥሩ አይደለም፣ ምንም ይሁን ማለት ነው ገባችሁ አይደለም ሩታን እኮ ተዘብዝቃ ከነ ልጅ ው ስትሰደብ፣ እንደዚህ ሲያደርግ እኮ አብርሽ እኮ ክብር አልሰጣትም። ገባችሁ? ለየትኛው ክብር ነው? መኪና ክብር ይሆናል? ወርቅ ክብር ይሆናል? ይሆናል ወይ አይሆንም? እኮ ክብሬን አይሰጥም ወርቄ። ገባችሁ አይደለ? መኪና ክብሬን አይሰጥም። ሰው የሆነ ቦታ ፀሐይ እንዳይመተኝ የሆነ ቦታ ሊያደርሰኝ ነው የሚችለው መኪና። ወርቅ ደግሞ ለማጌጥ ነው። የሆነ ቦታ ሲሄድ በቃ ልብስ ለብሼ እሱን አንገቴ ላይ አረግ ነው በቃ። ሌላ ነገር ክብር ሊሰጠኝ አይችልም። ወርቋ ያምራል፣ ወይም ደግሞ መኪናው ያምራል፣ ወይም ደግሞ ፀሐይ አልመታትም። የራሷ መኪና አለ፣ በራሷ መኪና መጣች ወይ ታክሲ መጠበቅ። በቃ እሱ ነው የሚሸፍንልኝ፣ ሌላ ምንም ሊያደርግልኛ አይችልም። ሩታ ደግሞ አያችሁት አጠገብ የእውነት የእውነት አብርሃም ገባችሁ አይደለ። ለሩታ ክብር ቢሰጥ ኖሮ ሩታን ማንም ሰው እንዲነካት ባያደርግ ኖሮ፣ ሚስቱን ማንም ሰው ደፍሮ እንዲሸቅል ባያደርግ ኖሮ ማለት ነው፣ ይሄ ጫታሙ ራሱ አፉን አይከፍትባትም ነበር። ገባችሁ አይደለ። ሙሉ ዛሬ ራሴኝ አስተያየት ምሰጠው ምንም አይነት ቪዲዮ አላስገባም፣ ገባችሁ ዛሬ ማለት ነው። የእውነት ለመናገር ግን ይሄ የአብርሃምን ጓደኛ ነው የሩታን ጓደኛ ነው ወይም ደሞ እንደ እህቴ ነው ማይሽ ነው የሚላት። ሲጀመረ ይሄኛን አናቃትም። ልክ አብሪሽና ሩታን ያገናኘ ይመስል ሩታን ዛሬ እየወቀጠ ነበረ፣ ገባችኋል? እሱ ያገናኘ ይመስል ማለት ነው። ቢገባ እኮ ማለት ነው የቡታጀራ ስራ አጦች እንደ እናንተ ያለ ወራዳዎች ማለት ነው። ተምሬ ያለሁ እያላችሁ ያልተማራችሁ ማሃይቦች፣ ወልቅጤ ዩኒቨርሲቲ የሄዳችሁ ያለ ውጤት የተመለሳችሁ ማሃይቦች፣ ማላቃችሁ መሰላችሁ እንዴ? እናንተን እኮ ለዚህ ያበቃችሁ ሩታ ናት። አይፎን ስልክ እንድትይዙ ያደረገችሁ ሩታ ናት። እናንተ ማሃይቦች ማለት ነው። የብታጅረው ወንዶች እያንዳንዱ ስለ ሩታ የሆነ ነገር ብታወሩ ማለት ነው። ገባችሁ አሁን አፋለኝ ብለ ታወራለ የሆነ ሱቅ ላይ ተኝተጫት ተጫት እየቃምከ የምትውል ሰውዬ ለዚህ ስላደረሰ ነጭ ሸሚዝ ስላለበሰች እኮ እግዚአብሔር ይመስገን ማለት አለብህ። ገባ አደለም? በሷ ነው ለዚህ የበቃኸው። አብርሃም ብቻ አደለም፣ አብርሃም ራሱ በሩታ ነው ለዚህ የደረሰው። ልንገር ማለት ነው ልንገረ የት ነበረ? ምክንያቱም ሩታ እድለኛ ስለሆነች ነው አብርሃምን ራሱ ለዚህ ያበቃችው። ገባ አደለም? አብርሃም ከብዙ ሴት ጋር መጥቶ እድለኛ አደለም፣ ምክንያቱም ትልቅ ደረጃ አልደረሰም ነበረ ያው ነበረ አመዳም ነበረ። እሩታ ስትመጣ ግን እድለኛ ሆነ። ሁሉም ነገር አለፈ፣ አደገ። ሎትሪ እንደወጣ ሰው ሆነ። ሎትሪ በቃ በሚሊዮን የሚቆጠር ሎትሪ ነው የወጣለት ሩታ ስትመጣለት በህይወቱ ላይ ማለት ነው። ገባ አይደል? እሱን ማወቅ አለብ። መጀመሪያ ሩታን ለመርቀጥ ማለት ነው፣ ስለ ሩታ ለማውራት፣ ሩታን ክፉ አድርጎ ለማውራት ወይም ደሞ ሩታ በጣም መጥፎ ናት፣ የሰው ወሬ ትሰማለች ወይም ደሞ እንዴት ነው፣ ሩታን ለማቆሸሽ ወይም ደሞ የሆነ ነገር ለማውራት ማለት ነው፣ ያለፍክበትን ማውራት አለብን። ገባ። የቡታጅራ ወንዶች እያንዳንዱ ስለ ሩታ ማውራት አይችሉም። ገባችሁ አደለ። መጀመሪያ ሞራር ሲኖራችሁ ነው ስለ ሩታ ማውራት የሚችሉት። እያንዳንዱ ዙሪያ ካሉት ከወንድሞቹ ከእህቶቹ ጀምረው ማለት ነው። እያንዳንዱ ስለ ሩታ ክፋት ማውራት አይችሉም። ገባችሁ። ለዚህ ያደረሰችው ሩታ ስለሆነች። ገባችሁ አደለ። አብርሃም አይደለም ሩታ ስለሆነች ገባችሁ። አጥባ አመደ ነበራችሁን? ሰዎች እኮ አጥባ ነጭ ልብስ አልብሳ ለዚህ አብቅታለች። ገባችሁ ቡና መግዛት የማችሉ ቡና እንድትገዙ አድርጋለች። ጫማ መልበስ የማችሉ ጫማ እንድትለብሱ አድርጋለች። ልብስ መቀየር እንድትችሉ አድርጋለች። ሳንቲም ለቅማችሁ ከይቱ ማለት ነው። ስለዚህ ምን አቅ ምን አቅም ኖሮ አንተ ምን አይነት ጭንቅላት ስለኖረ ነው ሩታን ለመናገር ሞራል የተነሳው? ምን አይነት አቅም ስላለ ነው ዛሬ ሩታን መናገር የቻልከው? እፈር እስኪ ትንሽ እፈር። መጀመሪያ ጫትን ጫትን የቃምክበትን ጥርስን ፋቅ። ገባ አይደለ? መጀመሪያ ማለት ነው አፉን ይከፍታል። እንደመቶ ሚስቱና ባልዮን ለማለያየት ማለት ነው እከክ